ሰይፉ በኤቢስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የስንብት የዜማ ግብዣ ላይ ደርሰናል። የዜማው መጠሪያ ሸሞን ዋና። ከአሁን በፊት ቆየን ካየን በተሰኘ ተወዳጅ ዜማው የምናቀው ሚኪ ላላ፣ አሁን ደግሞ ሸሞን ዋና የተሰኘ ደረጃውን የጠበቀ ከፍ ያለ አዲስ ነጠላ ዜማ ለቋል። ሚኪ ላላ ዜን ያለው ለሚኪ ሚኪ ስንብት ዜማ ሸሞን ዋና። ሚኪያች እንዴት ነህ? ሰይፍ ሻ አለውል። እግዚአብሔር ይመስገን ስለ ተገናኘን ደስ ብሎኛል እኔም ደስ ብሎኛል ሰይፍ ሻይ ይሄው እንግዲህ በአንዱ ዝግጁ ነው ሸሞን ዋና ልንል ነው አዎ ግድ ነው አዎ ግን ከዛ በፊት አይኔጋ ትንሽ ነገር ያለው ምክንያቱም አዎ አይኔ ትንሽ አክሲደንት ደርሶብኝ ነበረ ሰሞኑ አረ ተው ከስቱዲዮ ወጥቼ ደረጃ አንሸራቶኝ የደረጃ እንትን ጠርዝ ትንሽ መታኛ አረ እግዚአብሔር እንኳን አተረፈ አሜን አሜን አሁን አይነ እንዴት ነው ታዲያ አይ ደህና ነኝ እግዚአብሔር ይመስገን ምክንያቱም ማምጣው አለ አዎ ደህና ነኝ ቆየ ከደረሰ አደጋው አንድ 15 ቀን 16 ቀን አዲስ አመት አካባቢ። በጣም ከባድ ነው፣ የዓይን አምላክ የሚባለው ወይዬ ወይዬ። ስለዚህ ቆየን ካየን፣ ለዚሁ ለዓይን አምላኩ አይደል ይሁን ነበር። በጣም ከባድ ነው። እግዚአብሔር እንኳን አተረፈ በሉት አደጋ አጋጥመኛ አተመመኛ ይባልግን ቀለል ያለው ያለው እንደዚህ ማለት ዋና ከወጣ በኋላ ነው። አይ ነው በኋላ ነገር ለሚዚክ ቪዲዮን ለመስራትም ችግር አልነበረም አልነበረም። ያው እኔ መሀል ላይ ሰምቼ ነበረ። ሆስፒታል አካባቢ ሰዎች አዩ እና አልጋ ነበር አይ በግማሽ ቀን ምናምን እንጂ ብዙ እንትን አይደል። እና ሁሉም ወሬ ይመጣ ያለን ጋር፣ ኧረ ሚኪ ላላ እንደዚህ እንደዚህ ሲባል አደጋ ነበር የመሰለኝ። በኋላ ላይ እንግዲህ ደውዬ ሳረጋግጥ ኤብሮም ጋር ደወልኩኝ። ከዛ አይ እንዲ እንዲ ነው ከደረጃ ላይ ወድቆ መቶት ነው። አይኑ እንዴት? በጣም ደና ነው አሉ። እንግዲህ ያው ቆየን ካየን ሚኪ ደና ሆኖ በአዲስ ነጠላ ዜማ መጥቷል። ከቆየን ካየን ወደ ሸሞን ሟና እንዴት መጣ? ያው ሸሞን ሟና ከቆየን ካየን ትንሽ በተሻለ መልኩ ነው የመጣው፣ እና አሪፍ ሙዚቃን የሰራ ነው። ግጥምና ዜማውን የሰሩልኝ ወንድማማቾች ናቸው ዘራ አብሩክ ሰማውና ጥላውን ሰማው ይባላሉ። ደግሞ መጡ ነዘር አብሩክ፣ በቤተሰብ ተጀመረ በቤተሰብ ዋው፣ አሪፍ ሰምቻለሁ። ነገራችን ላይ ሚኪ ሁሌም ስትሰራ ነጠላ ዜማ ነው የሚሰራው፣ ግን ያህል በሚያል የሚጎደዳል ሸሞን ዋና እውነቱን ለመናገር አሪፍ ስራ ነው ለሚኪ በጣም ያጋጣሚ፣ ሻይ ሙዚቃውን የሰራልኝ ደሞ ኤርሚያስ በዳዳ ይባላል። ሚኪ ጃኖ ነው ሚክስና ማስተሪንጉን የሰራው እና በጣም ተጨንቀን የሰራ ነው። ቪዲዮ ክሊፑም በጣም አሪ ቪዲዮ ክሊፕን የሰራ ነው። ሰዎችም ወደውታል። በአጭር ጊዜ ውስጥ በሶስት ሳምንት ውስጥ ከሰባት መቶ ሺህ በላይ ተመልካች አይቶታል። ዋው የሰውን አስተያየት እንዴት አገኘሁ? በጣም ደስ የሚል ነው። ሁሉም ሰው የሰጠኝ ሀሳብ ከቆየን ካየን በተሻለ መልኩ ነው የመጣው የሚል ነው። ስሰማ አሁን ሸሞን ሟናልክ እንጂ የአልበም ቅምሻ ነው ሸሞን ሟና ራሱ አልበም ሙሉ ለሙሉ ጨርሰሃል? ጨርሻለሁ። ዋው ምን ያህል ዘፈኖች? 12 ትራኮች። በራሴ ዩቲዩብ ቻናል የሚለቀቀው በራሴ ዩቲዩብ ቻናል ነው። ምን ለቀቀው? እንግዲህ ሚኪ ላላ አልከው ዩቲዩብ ቻናሉ? አዎ፣ ወይስ ቆየን ካየን? ሚኪያስ ንጉሴ ሚኪ ላላ። ሚኪ ላላ ሚካኤል ንጉሴ ዩቲዩብ ቻናልን ሰብስክራይብ በማድረግ ለአዲሱ የሚኪ ላላ አልበም ተዘጋጁ፣ ነው የምትለው እና ማን አተሳተፉበት እነ በግጥም ዜማ ጋሽልማ ገብረአብ፣ አቤል ሙልጌታ ኢዮቤል ብርሃኑ ኤፍሬም አበበ ከፍከፍ ብዙ ብዙ ሙያተኞች አሉበት ነዘራ ብሩክ ዋው ነጥላውን ሰማው ዋው አሉ በብስራ ጋረደው ቅንብሩን ደግሞ ሚኪጃኖ ወደ አስር ትራክ ሰርቶልኛል በቃ ቶ ታምሮ አማረ በጣም አሉ። ሱራፌል ስለዚህ አሪፍ ስራ ነው የሰራው። አሪፍ ስራ ነው የሰራ የአዲሱን ሸሙን ዋና ያወጣበት ዩቱብ ቻናል ግን የራስ አይደል? አይደለም ዞዲያክ ነው። ዞዲያክ ቤዚ ያደርገው ጀማይካ ነው። አዎ እንደዛ ነው ይመስለኛል። ጀማይካዎች መሰልኝ በዛም ተለቆ ነው እንግዲህ ከሰባት መቶ ሺህ በላይ በሶስት ሳምንት ውስጥ ምሽት ላይ አላይህም አለው የምሽት ክለቦች ሰራለሁ ወይስ? እኔ ስለማልወጣ ስለማትወጣ ነው እንጂ አለው። እንደውም አሁን ቅርብ ጊዜ ነው እንጂ የቀነስኩት በሳምንት አራት ቀን ምናምን ነበርኩ በደንብ እየሰራ እየሰራው ነበረ። አሁን ግን በሳምንት አንድ ቀን አለው። እያየው እያየው እዚህ ስመጣ ገረሙ አሰፋን እየመሰለ ሰዎች ይለዋል፣ አረ በስመ ተው እንጂ ዛሬ እኔ ነኝ። ማን የታመመው ገሬን እየመሰልክ የመጣ የሆነ ነገር እንደዚህ ኮንኩ። በኋላ እኔ መሰል ግርም አሰፋ ብዙ ቃል መጣ። አዲስ አልበም ላውጣ ይለኛልና ስም ብዬ የሚችላላን ገሬ ልበል እንጂ ቀላ እና ወፈር ቆየን ካየን የአልበም ያህል ነው አደል? የተሰማህ በጣም በጣም ምን ያህል ለምሳሌ በቆየን ካየን ሰርግ ላይ ይጨፈርበታል። ምን የተለየ ገጠመኝ ያጋጠመ? የተለየ ገጠመኝ ሳይሆን ማለት ሰው ጋር የደረሰበት መንገድ ቆየን ካየን በጣም የሚያስደነግጥ ነው። ማለት ካሰብኩት ከጠበቅኩት በላይ ነው እና በሰርግም ላይ ያለ የሆነ ቦታም ስትሄዳለ ምናምን እና ያስደነግጣል። ቲክቶክ ላይ ብቻ የሰራው ልጅ ያልጅ ትዝ ይለኛል ኮዬ ፈቼ ብሎ እሱ ነገር ብቻ ደስ እሱ ይባዝ ዘፈኑን ሞር እንዲወደድ ደግሞ አድርጎታል። ሚስተር ቸኮሌት ምናምን የሚባል ልጅ ቲክቶክ ላይ ቆየን ካየን ብሎ ነው የሰራው፣ አይደለም ኮየ ፈቼ ለሰፈሩ አደረገው። ለሰፈሩ አደረገውና ሰው በጣም ሞር ወደደው። ከዛ ውጭ ግን ሰርግ ላይ ተጋብዘ የመስፈት ነገር የለም። በጣም ብዙ ሰርግ በጣም ትላልቅ ሰርጎች፣ በደንብ ጨፈጨፍክበት፣ የአልበሜ ያህል ያገኘህበት፣ እውነት ውሸት? ማጅራቴ እንዳታስብ ሰርቼ ይበታለሁ። ያው አልበሜን አስጨረሰኝ ራሱ። ቆየቆየን ካየ እንዲህ አይነት ነጠላ ዜማ ስጣም ቆየን ካየን ራሱ ውጭ ሰራህ እንዴ? ሰርቻለዋ። ሁለት ሀገር ይጃል ቆየን ካየን ራሱ ቃሉ ለኮሜዲ የሚሆን ይመስለኛል፣ አደለ? አይ ከኮሜዲ በላይ እንደውም ለቁም ነገር ማለት። ብዙ ነገር እኮ ነው ማለት ቆየን ካየን። እውነት ብዙ ሰላም ካየን ቆየን፣ ምናምን በጣም ለብዙ ነገር መጠቀም ትችላለህ። ንጹህ ፍቅር ካየን መተሳሰብ፣ መከባበር ብዙ ነገር እና

ይህ ፍለፊት መነጋገር ሁሉ ጀምረናል። እውነት ቆንጆ ሰላም፣ እንዴት ነሽ አለን። የስኬት ሚኒስትር ማወቅ ትፈልጊያለሽ? ካላስቸገርኩሽ፣ እንሂድ። እንኳን ደህና መጣችሁ። ወደ ቴክኖሎጂ አለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታ ኖሚክስ ቴክኖሎጂ ጎራ አይበሉ። የምንሰጣቸው ትሬኒንግን አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወይ ደግሞ ቢ አይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ ኤ ደብሊው ኤስ ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም። ከተማራችሁ በኋላ የስራው ኤንቫይሮንመንት ምን እንደሚመስል ትልቅ የሆነ ፕሮጀክት እንሰጣችኋለን። እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ሌላው ደግሞ አስደሳቹ ዜና ስራ ከተቀጠሩ በኋላ ኤኒ ታይም ኛን ሰፖርት ከፈለጉ እዚሁ እንገኛለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙ ያገኙናል። ዳታኖሚክስ ቴክኖሎጂ ስለዚህ ልክ እንደ ቆየን ካየን አይነት ጠሪ ቃል ያለው ዘፈኖች አሉ በአዲስ አልበሙ ላይ በጣም ግን፣ በአዲስ ነገር ነው የመጣ ነው። ደግሞ በአዲስ በአዲስ ስታይል፣ በአዲስ ነገሮች ነው አሁን ሸሞን ሟና። የቆየን ካየን አፕዴት ነው አዎ፣ ትንሽ ከፍ ብሎ ከፍ ብሎ ነው። ብዙ ሰውም የሰጠኝ ሀሳብ ደስ ይላል። በቃ ሸሞን ሟና በጣም ከጠበኩት በላይ ነው የሆነው። ቪዲዮ ክሊፑም አሪፍ ነው። ወደ አልበሙ ደግሞ ስንመጣ ከነዚህ ጀነሮች በተሻለ በአዲስ መልክ እንጂ እነዚህን የሚመስሉ ነገሮች አይደለም ይዘን የመጣ። ዋው ሚኪ፣ ምን ማለት አሁን ብዙ አቀንቃኞች ወዳጆች አሉ። በትርፍ ሰዓታቸው ኳስ ማየት ይወዳሉ ወይ ሲኒማ ማየት። የሚኪ ሆቢ ምንድን ነው? እኔ ኳስ አያለሁ፣ ኳስም አያለሁ። ብዙ ጊዜ ግን ቤት ውስጥ ነው የማሳልፈው። የምደግፈው ቡድን አለ። አዎ ማን ነው? የአርሰናል ደጋፊ ነኝ። ዋንጫ ከበላን ቆየን ካየን እንዳትልጭ። አሁን ያዘፈኑት እዚህ ያለኝ ለጌሾ ቀጣ ማንም ሰው ሳይመጣ ዋንጫ ሊበላ ሲል ከያለበት ወጣ ሁለተኛ ስንት መከራ እና ፍዳይተን ያርሰናል ተብለን ተቀጥቅጠን አሁን በዚህ ዓመት ዋንጫ ሊበላ ሲል የአርሰናል ይትላልስ፣ እሱን ያርግልን። ገና ሳይጀመር ልትመለስ። አይ ደስ ይላል። ብዙ ጊዜ ለምሳሌ በህይወት ላይ ከሞት ጋር የምንፋጠጥበት አጋጣሚ ይኖራል። አሁን ለምሳሌ ቀለል ያለ ነው። አሁን ከዛ ውጭ ከአሁን በፊት እንደው የሆነ ተአምራት እግዚአብሔር አድርጎልህ ሁለተኛ እድል የሰጠህ አጋጣሚ። እግዚአብሔር ሁል ጊዜም እንደሰጠኝ ነው። ይሄኛው ራሱ ሰይፍሻይ ዶክተሮቹ በጣም አሪፍ ዶክተር ስለገጠመኝ ነው የተሰራሁበት መንገድ ምናምን ነው እንጂ የመጀመሪያ ቀን የወደኩኝ ቀን የነበረው ነገር ከባድ ነበር፣ እና አይንህን ሊያሳጣ አይችልም። በጣም በጣም ግን በቃ የሚገርምህ ከጓደኞቼ ጋር ነበርኩኝ። አብሬ ታሬ ነበር አብሮኝ ታረቀኝ ሙሉ እና እንደዚህ ልዩነታችን እንደዚህ ርቀታችን በጣም የሚገርም ነው። የሚገርምህ እና መጥቶኝ ስወድቅ እሱ አልጠበቅም የሆነ ነገር ነው እንደዚህ ሸርተት ነገር አርጎኝ ነው የወደኩት። እና እሱ ሲያየኝ ደንግጧል። እና ከተፈታ በኋላ ሲያየው በቃ እግዚአብሔር የሆነ ነገር ሊያሳልፍልህ የፈለገው ነገር ስላለ ነው ያለፈልህ እንጂ ያየሁት ሰዓት ደንግጫለሁ አለ። እና ከዚህ በላይ አዲስ እድል የለም። ይሄ ሁለተኛ በጣም በጣም በድጋሚ እንኳን አተረፈ። ምክንያቱም አሁን ክረምት ነው። በዚህ ላይ ስቱዲዮ ነበራችሁ ሰምቻለሁ። ክረምት ላይ ሲሆን የማንጠነቀቀው ነገር ምንድን ነው? ዝናብ በተለይ ሲኖር ስንወጣና ስንገባ ደረጃዎች እርጥበት ይኖራቸዋል። እና ያ ደግሞ የማዳለጥ ነገር አለ እና የዘንድሮ ክረምት እግዚአብሔር እንግዲህ ሁለተኛ እድል የሰጠ ከትልቅ አደጋ የሰወረ ማትረሳው ክረምት ነው። በአዲስ ዓመት ነው ደግሞ ሰይፍሸ፣ አይደለ አዲስ ዓመት በገባ በሶስተኛው ነው በአራተኛው ቀን። ኧረ እንኳን እግዚአብሔር አተረፈ። ሚኪያችን፣ እንኳን አንዴ ሶሻል ሚዲያ ላይ እንዴት ነ አሁን እሻላለሁ። በፊት ብዙ አልነበርኩኝ። አሁን ግን ቲክቶክ ጀመርክ? አዎ በለው። ምን እያረክ ነው ማለት? አይ ያው ራስህን ፕሮሞት ለማድረግ ዘፈንህን ለቀክላቸው? አዎ በቲክቶክ ያማየው አንተነ? አዎ አዎ። በቲክቶክ ሰው ምን ይላል? አሪፍ ሀሳብ ነው ያለው አዲሱ አዲሱ ላይ አሪፍ ሀሳብ ነው ያለው ጥሩ አስተያየት ነው እየመጣልኝ ያለው። ምክንያቱም ያው እንግዲህ ሰይፉ ኦን ኢቢኤስ እንኳን ራሱ ፕሮግራሙ ወደ 600 ሺህ ተከታዮች አሉ። ትራምፕንና እና የቻይናውን ፕሬዚዳንት እ የሚያነጋገሩ ትልቅ ጉዳዩን ቲክቶክ ሆኗል። አይንም ጆሮ እዛ ላይ ካለ የሙዚቃ ስራን ለማስተዋወቅ ወዳጆችን ለማግኘት ማቋራጭ ከሆነ ቲክቶክ መስራት ግዴታ፣ ስለዚህ አሁን ነው በፌስቡክ ውስጥ መጣ። አዎ ፌስቡክ አዎ አዎ። ሚኪያስ ንጉሴ የሚል ፌስቡክም ማለት ነው፣ ኢንስታግራምም ሚኪላላ የሚል ቲክቶክም እንደዛ ያው እንግዲህ ከአሁን በፊትም ጠይቄያለሁ ዛሬ ደግሞ ጉርድ ስለሆነ ነው ታቱ ይህ የመጨረሻ ነው ወይስ ወደፊትም የመነቀስ ሀሳብ አለ አይደል ይህንንም ለእግዚአብሔር ክብር ነው እንደው መስቀል ስለሆነ አልጸጸትበትም እንጂ ትንሽ የሆነ ትንሽ ቅድሜ ከፍ እያለ ስትመጣ እንትን የሚሉ ነገሮች አሉ አይደል ባይሆን ኖሮ ብዬ አስባል ይህን ያደረክበት ጊዜ ላይ ልክ ኔም ብለህ ነበር አሁን ላይ ቆመ ስታስብ ግን ታት ወይ መነቀስ ስህተት ሆኖ አገኘው? አዎ፣ ማለት ጥቅሙ አልታየኝም። እንደውም እኔ እግዚአብሔር ይወደኛል መስቀል ነው የተነቀስኩትና እሱ ስለሆነ ብዙ እንትን አይለኝም። ግን ይሄ መጨረሻ ከዚህ በኋላ ከዚህ በኋላ የለም፣ በፍጹም በልቤ ላይ ነው በልቤ የምነቀሰው በልቤ ላይ ነው በልቤ ላይ የምትነቀሳትን ሸሞን ሟና ው ሸሞን ሟና ሚኪ ላላ አዲስ ነጠላ ዜማውን ለማስተዋወቅ ሰይፉ በኢቢኤስ ስቱዲዮ ተገኝቷል። ከቅኝት ባንድ ጋር ሸሞን ሟና ይቀርባል። በጣም በጣም አሪፍ ዘፈን ነው። በነገራችን ላይ በቅርቡ ደግሞ በራሱ ዩቲውብ ቻናል ሙሉ አልበሙን ይለቃል አሉ የተባሉት ሙዚቀኞቻችን ጠበብቶቹ ተሰባስበው የሚኪና አዲሱን አልበም እንግዲህ ከሽነውታል። አሪፍ አሪፍ ስራዎችን ለማድመጥ ተዘጋጁ እየተባባልን ነው እስከዛ ዩቲብ ቻናሉን ሰብስክራይብ የምትላቸው ነገር አለ። መጨረሻ ላይ ሸሞኗል። አዎ፣ አዲሱን ዘፈኔን አይታችሁ ስለወደዳችሁልኝ በጣም አመሰግናለሁ። እየገባችሁ ደግሞ ያላያችሁም እንድታዩ የቲክቶክ ቻሌንጁንም እንድትቀላቀሉ ስል